ሳምንትና የእንግሊዝ ፕሪምየር ሊግ 11ኛ ሳምንት አምስት ጨዋታዎች ተደረገው ነበር። አስቶን ቪላና ቦርኑምዝ ያደረጉት ጨዋታ በቪላ 4 ለ0 በአሸናፊነት ሲጠነጠቅ ኤሚሊያኖ ቦዌንዲ 28ኛው ደቂቃ ላይ ከቅጣት ምት አማዶና፣ 40ኛው ደቂቃ ሮስ ባርክሊ ወደዚህ ወደ ፕሮፌሽናል እግር ኳስ ብቅ ባለ ጊዜ አዲሱ ወይን ሩኒ ተብሎ ብዙ ሲሞካሽ የነበረ ግን ደግሞ በዛ በተሰጠው ስም ልክ ወይም በነበረው ጥበቃ ልክ መኖር ያልቻሉ ሮስ ባርክሌ ሰባ ሰባተኛው ደቂቃ ላይ እንደዚሁም ዶኒየል ማለን ሰማንያ ሁለተኛው ደቂቃ ላይ የኡናይ ኤሜሪን ቡድን የማሸነፊያ ጎሎች አግብተዋል። ስልሳ ሰባተኛው ደቂቃ ላይ አንቷን ሴሜኒዮ የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል፣ በቦርንማውዝ በኩል አስቶን ቪላ በሜዳው ያደረጋቸውን ያለፉትን ስድስት ተከታታይ የሁሉም ውድድር ጨዋታዎች አሸንፎ እንግዲህ መልካም የሚባል ውጤት ላይ ነው የሚገኘው ከነዚህ ጨዋታዎች መካከል ማንቸስተር ሲቲን ያሸነፍበትም ጭምር እንዳለ ሳይረሳ ማለት ነው በሊጉ አሁን 18 ነጥብና ሶስት የጎል ክፍያ ይዞ ስድስተኛ ደረጃ ላይ ተቀምጧል ከአርሰናል በስምንት እንደዚሁም ደግሞ አራተኛ ደረጃ ላይ ከተለምዶ የቻምፒየንስ ሊግ ስፍራ አራተኛ ደረጃ ላይ ካለው ሰንደርላንድ ደግሞ በአንድ ነጥብ ብቻ ነው የሚያንሳው የውድድር ዘመኑ ጅምሩ ጥሩ እንዳልነበር ይታወሳል ብሬንፈርድ እና ኒውካስል ያደረጉት ጨዋታ በብሬንፈርድ ሶስት ለአንድ አሸናፊነት ሲጠናቀቅ አስቀድሞ ኒውካስል ሀርቬ ባርነስ ባገባው ጎል ቀዳሚ ነበር ሀያ ሰባተኛው ደቂቃ ላይ ነገር ግን ኬቪን ሻደ ሀምሳ ስድስተኛው ደቂቃ ላይ ኢጎር ቲያጎ ደግሞ ሰባ ስምንተኛው ደቂቃ ላይ ክፍት ቁጣት ምት እንደዚሁ መደበኛ የጨዋታ ክፍለ ጊዜ የተጠናቀ በተጨመረ የባከነ ሰዓት ደግሞ በጨዋታ ያገቧቸው ጎሎች ናቸው። የኪዛንድሪውስን ቡድን አሸናፊ ያደረጉት ዳምበርን ሰባ ሶስተኛው ደቂቃ ላይ በሁለተኛ ቢጫ ከሜዳ ወጥቷል። የቀድሞውን የቦርንመንስ ተጫዋች ዳንጎ ታራን መቆጣጠር ተስኖት ነበር በትላንትናው ጨዋታ ላይ። እንዲያውም በአንድ አጋጣሚ የፍጹም ቅጣት ምት አለመሰጠቱ የዳኝነት ውሳኔውን ጥያቄ እንድናነሳበትም ጭምር የሚያደርግ አንድ ክስተት ነበረው። ያው ራሱ ዳንጎ ታራ ላይ በሰራው ጥፋት ማለት ነው። እና በተደጋጋሚ የዚህን ተጫዋች ፍጥነት ማነስን ተከትሎ ዳንጎ ታራ ያንን ዳንበረን ታርጌት ያደረገ የማጥቃት እንቅስቃሴ ሲያደርግ ነበር። የነበረው ብሬንፈርድ 2008 ስቶክ ካደረገው በኋላ በአንድ ካላንደር ዓመት ማለትም በ2025 ከመልስ ውርወራ የተነሳ ስድስት ጎሎች እንደዚሁ አግኝቷልና የቀድሞ የቶኒ ፑሊስን ስቶክሲቲን የሚያስታውስ ቡድን እየመሰለ መጥቷል። ያ የቶኒ ፑሊስ ስቶክሲቲ ሮጀር ዴላፕ የተባለ በዚህ በመስመር ውርወራዎች የሚታወቅ ተጫዋች ነበረው። በእርግጥ ልጁ አሁን የቼልሲ አጥቂ ነው። በጉዳት ምክንያት ያለፉትን ሳምንታት ከሜዳ ርቆ የነበረው የሊያም ዴላፕ አባት ሮጀር ዴላፕ፣ ሮሪ ዴላፕ ይቅርታ፣ የዛ ቡድን ዋነኛ የመልስ ውርወራ ወርወሪ እንደነበር አይረሳም። በተለይ ያው የሮሪ ዲ ላፕን አይነት ሚና ደግሞ ሚኬል ካዮዴ የተባሉ ጣላይና የመስመር ተከላካይ ነው እየተወጣ የሚገኘ በጣም አደገኛ የሚባሉ የመስመር ውሮራዎችን ወይም የመልስ ውሮራዎችን ወደ ተጋጣሚ ቡድን የጎል ክልል በመላክ ይታወቃል። ኖቲንጋም እና ሊድስ ያደረጉት ጨዋታ በኖቲንጋም ሶስት ለአንድ አሸናፊነት ተጠናቋል። ሉካስ ንሜቻ አስራ ሶስተኛው ደቂቃ ላይ ሊድስን ቀዳሚ ያደርጉ ነበር። ነገር ግን ኢብራሂም አሳንጋሪ አስራ አምስተኛው ሞርጋን ጊብስዋይት ስልሳ ስምንተኛው እና ኤሊየት አንደርሰን መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባካለ ሰዓት ከፍጹም ቅጣት ምት ጎሎችን አግብ ተጠናክሮብተዋል የክሪስታል ፓላስ እና የብራይተን ጨዋታ ዜሮ ለዜሮ ተጠናቋል። ተጠባቂ የነበረው ጨዋታ ማንቸስተር ሲቲን ከሊቨርፑል አገናኝቶ በሲቲ ሶስት ለዜሮ አሸናፊነት ሲደመደም አርሊንግ ብሮት ሀላንድ ሀያ ዘጠነኛው ደቂቃ ኒኮ ጎንዛሌዝ መደበኛ የመጀመሪያው አጋማሽ ተጠናቀው በተጨማሪ ባከነ ሰዓት እንደዚሁም ደግሞ ጄሬሚ ዶክ ትላንትና እጅግ በጣም አስደናቂ የነበረ ተጫዋች ነበር፣ ስልሳ ሶስተኛው ደቂቃ ላይ የሲቲን ጎሎች አግብተዋል። አስራ ሶስተኛው ደቂቃ ላይ አርሊንግ ሀላንድ የፍፁም ቅጣት የምታገኝቶ ማማርዳሽቪሊ መልሶበታል እንጂ የጎል ልዩነቱ ከዚህ በላይም ሊሰፋ የሚችልበት እድል ነበር። ወትሮም የሁለቱ ግንኙነት የሚጠበቅ ነው። በፔፕና በክሎፕ ዘመን የሊጉ ሁለት አውራዎች እነዚህ ሁለት ቡድኖች ነበሩ። በብዛት ማንቸስተር ሲቲ ቢሆንም በአሸናፊነት ይደመድማቸው የነበሩት እነዚያ የውድድር ዓመታት ያው የሲቲ ሁነኛ ተፎካካሪ ከተባለ የክሎፕ ሊቨርፑል ነበረ። ግን ያው ይሄ ፕሮፋይል እንዳለ ሆኖ የአርሰናል ነጥብ መጣል ቅዳሜ ዕለት ከሰንዳርላንድ ጋር በስቴዲየም ኦፍ ላይት የተደረገውን ጨዋታው ተውለ ማጠናቀቅ ተከትሎ፣ እንደዚሁም የሊቨርፑል ወደ ማሸነፍ በመመለስ ያለፉትን ሁለት ጨዋታዎች ማሸነፍ አስቶን ቪላና ሪያል ማድሪድን ነበር ያሸነፈው። ከዛ በኋላ የፔፕም ደግሞ ትላንትና እንግዲህ በአሰልጣኝነት ታሪኩ ወይም በእስካሁን የአሰልጣኝነት ቆይተው አንድ ሺኛ ጨዋታውን ነው ያደር በአንድ ሺኛ ጨዋታው ነበር ትናንትና እና እዚህ ቁጥር ላይ መድረሱ በራሱ ታሪካዊና ተጠባቂ ጨዋታ አድርጎት ነበር። ጨዋታው የምንመለከተው ከሆነ ያው በመጠበቁ ልክ ሆኖ በጨዋታ ውስጥ የተመለከትነው ቡድን ማንቸስተር ሲቲ ነው። ሊቨርፑል በብዙ ተቸግሮ የነበረበት ጨዋታ ነበር። ከመጀመሪያው ደቂቃ አንስቶ የሲቲ ተጫዋቾች የሊቨርፑል ተጫዋቾች ኳስ መስረተው እንዳይወጡ በከፍተኛ ፍጥነትና ድግግሞች ፕሬስ ያደረጓቸው ነበር ይሄ ደግሞ የሊቨርፑል ተጫዋቾችን ለስህተት ይዳርግ ነበር እና ሚሳሳቷቸውን ኳሶች ደግሞ በተለይ ደግሞ በጄሬሚ ዶኩ በኩል በሚደረጉ ፈጣን ሩጫዎች ለበር ለማጥቃት ይሞክሩ የነበረው። ገና በመጀመሪያዎቹ አስር ደቂቃዎች ውስጥ ሁለት ለጎል የቀረቡባቸው አጋጣሚዎች ነበሩ። እንዲያውም ዘጠነኛው ደቂቃ ላይ ጆርጂ ማማርዳሽቪሊ ራሱ ጄሬሚ ዶኩ ላይ የሠራውን ጥፋት ተከትሎ በቪኤአር ከታየ በኋላ የፍጹም ቅጣት ምት ተሰጥቶ ነበር። ዘለግ ያለ ጊዜ ወስዷል፣ ከሶስት ከአራት ደቂቃ አካባቢ ወስዷል በቪኤአር ታይቶ ውሳኔው የፍጹም ቅጣት ምት እስኪጸድቅ ድረስ እና ያንን የፍጹም ቅጣት ምትገን ሳይጠቀምበት ቀርቷል አርሊንግ ሃላንድ። ጥፋቱን የሠራው ወይም ሰርቷል የተባለው ጆርጂ ማማርዳሽቪሊ የኳሱን አድኖበታል እና በሰርቶት የነበረው ስህተት እንግዲህ ኳሱን በማዳን አካክሶታል እና ሊቨርፑልን በጨዋታ ውስጥ አቆይቶታል። በከፍተኛ የፕሬሲንግ እንደዚሁም ደግሞ ኳስ ከመሃል ሜዳ በሚያልፍበት ጊዜ የሜዳ ክለብ በሚደርስበት ጊዜ ያንን በመልሶ ማጥቃት ፈጣን ሽግግሮች አደገኛ የነበረው ቡድን ሲቲ ጎል ለማግኘት በብዙ መቆየት አላስፈለገም። 29ኛው ደቂቃ ላይ ማቴዎስ ኑኔስ ከቀይ መስመር አሻማውን ኳስ አርሊንግ ብራውት ሃላንድ በጭንቅላቱ ገጭቶ ቡድኑን ቀዳሚ አድርጓል። ይህ ጎል ለማንቸስተር ሲቲ በትላንትናው ጨዋታ ላይ ከሽግግሮች ባሻገር የሊቨርፑል ተጫዋቾች በመከላከል ወቅት ቦታ ሲዘጉ በትዕግስት ኳስ ለማስከፈት ቦታ ለማስከፈት በትዕግስት ኳስ መቀባበል እንደሚችሉም የሲቲ ተጫዋቾች ያሳዩበት ሂደት ነበረ። ሰላስምንተኛው ደቂቃ ላይ ማመድ ሳላ ያሻማውን የማዘር ምት ቨርጅል ቫንዳይክ አግብቶት የነበረውም ቢሆን ቨርጅል ቫንዳይክ ኳሱን በጭንቅላቱ ከመታው በኋላ ኳሱ መረብ ላይ ከማረፉ አስቀድሞ አንዲ ሮበርትሰን በቀጥታ ኳሱን እንኳን ባይነካው ጃንሉጂ ዶና ሮማ ኳሱን እንዳያድን ዲስትራክት አድርጎታል ወይም ደግሞ ይሄ በተወሰነ መልኩ ተጽዕኖ ያሳድሮበታል በሚል ከጨዋታ ውጭ የሆነ አቋቋም ውስጥም ጭምር ሆኖ ነው ያን ነገር ያደረገው በሚል እንግዲህ ኳሱ ተሽሯል። ግን የረዳት ዳኛው ከጨዋታ ውጭ የሆነ አቋቋም ላይ ነው ብለው ባንዲራቸውን ያነሱት ዳኛ አስራ ሶስት ሰከንዶችን ዘግይተው ነበርና ይሄ በሊቨርፑል በኩል ቅሬታ ያስነሳ ሌላ ጉዳይ ነው። በአጋማሹ ሊጠቀስ የሚችለው ብቸኛው የሊቨርፑል አደገኛ የማጥቃት እንደው እቅድና ሙከራም ከተባለ ይሄ አጋጣሚ ብቻ ይመስለኛል። ከዛ ውጭ የሊቨርፑል ተጫዋቾች በተደጋጋሚ ኳስ ይነጠቁ ነበር። ለሲቲ ፕሬሲንግ በቀላሉ ነበር እጃቸውን ይሰጡ የነበረው እና አርነ ስሎትም ይሄን ተመልክተው ምላሽ ለመስጠት ቢያንስ እዛው ሜዳ ውስጥ በሚገኙ ተጫዋቾች የተወሰነ ማስተካከያ ለማድረግ እንኳን አልቻሉም ነበር። እና ሲቲ የተሻለ የሚባል ቡድን ነበር። እና ይሄን መሻሉን ደግሞ በተጨማሪ ጎል አረጋግጦ የመጀመሪያውን አጋማሽ አጠናቋል። ኒኮ ጎንዛሌዝ ከሳጥን ውጭ የመታውን ኳስ ቨርጅል ቫንዳይክ ጨርፎት ወደ ጎለነት ተቀይሮ ማለት ነው እና የሚገባው ብልጫ ያሳየው ሲቲ የመጀመሪያውን አጋማሽ ሁለት ለዜሮ እየመራ ወጥቷል። ያው ሁለተኛው አጋማሽ ተጀምሮ በመጀመሪያዎቹ 10 ደቂቃ 15 ደቂቃ አካባቢ ሊቨርፑል ወደ ጨዋታው ለመመለስ የሚመስሉ ሙከራዎችን አድርጎ ነበር ግን እነዛ የተሻሉ የሚባሉ እንቅስቃሴዎች በበቂ ሙከራዎችና ጎሎች አለመታጀባቸው በስተመጨረሻ ያው ቡድኑ ለሽንፈት ዳርገውታል ኮዲ ጋክፖ 58ኛው ደቂቃ ላይ የሞከረው አንድ ኳስ ብቻ ነው በዚህ ረገድ እንደው ሊጠቀስ ከቻለ ወደ ጎልነት ሊቨርፑል ወደ ጎል በጣም ቀርቧል ከተባለ እንኳን ያ ሙከራ ብቻ ነው ከዛ ውጭ በትናንትናው ጨዋታ ላይ እጅግ በጣም ድንቅ የነበረው ጀሬሚ ዶኩ ያ የነበረውን ድንቅነቱን ሊያጅብ የሚገባውን ጎል ስልሳ ሶስተኛው ደቂቃ ላይ አግኝቷል። መቶኛ የማንቸስተር ሲቲ ጨዋታውን እያደረገ ነበር ይሄ ቤልጅየማዊ መስመር ተጫዋች። ከዚህ ከመልሶ ማጥቃት የተገኘን ኳስ ወደ ጎልነት ቀይሮ ከሳጥኑ ውጭ በጣም አሪፍ ጎል ነው ደግሞ ያስቆጠረው የቡድኑን አሸናፊነት አረጋግጧል። ከዛ በኋላ ጨዋታውን ሲቲ ማኔጅ ያደረገበት መንገድ እጅግ በጣም አስደናቂ ነው። በተቃራኒው ደግሞ አርን ስሎት ሲወሰኗቸው የነበሩ የተጫዋች ቅያሬን ጨምሮ ሲወሰኗቸው የነበሩት ውሳኔዎች እጅግ በጣም ደካማ ነበሩና አሁንም እሳቸውም ላይ ቡድናቸውም ላይ ጥያቄ የሚያስነሳ ጨዋታ ሆኖ ተጠናቋል። በማጥቃቱን በመከላከሉ መረገድ ደካማ ነበር። ሊቨርፑል በትናንትናው ጨዋታ ላይ የመጀመሪያውን ኢላማን የጠበቀ ሙከራ ለማድረግ ሰባ አምስት ደቂቃ መጠበቅ ነበረበት። ዶሚኒክ ሶቦዝ ላይ ሞክሮት ጃንሉጂ ዶናሩማ የወጣበት ኳስ ማለት ነውና ያም ደግሞ ብቸኛው ሊቨርፑል በጨዋታ ያደረገው የኢላማን የጠበቀ ሙከራ ነው። ሲቲ ከጥር 2023 በኋላ ሊቨርፑልን ያሸነፈበትን ድል ሲያስመዘገብ፣ ካለፉት አስር ጨዋታዎች ሁለት ጨዋታዎች ላይ ብቻ ነው ነጥብ የጣለው በአስቶን ቪላ የተሸነፍበት ና አንድ አቻ የወጣበት ጨዋታ ብቻ። ከዚያ ውጭ ሀያ ሁለት ነጥብና አስራ አምስት የጎል ክፍያ ይዞ ሁለተኛ ደረጃ ላይ ነው የሚገኘው። ከሊጉ መሪ ከአርሰናል በአራት ነጥቦች ብቻ ረቆ ማለት ነው። ሊቨርፑል በስሎት ስር ከባዱን ሽንፈት ነው በትላንትናው ጨዋታ ላይ የተመለከተው። አራት ተከታታይ ከሜዳው ውጭ ያደረጋቸውን የሊግ ጨዋታዎች ተሸንፏል። ይሄ ራሱን የቻለ ሊቨርፑል ቀውስ ውስጥ እንደሚገኝ ማሳያ ተደርጎ ሊቆጠር የሚችል ነው። አስራ ስምንት ነጥብና አንድ የጎል ክፍያ ይዞ ከማንቸስተር ዩናይትድ ነው ስምንተኛ ደረጃ ላይ